ሴቶች ህይወት ቀለል ያለው ሰው ቢኖር ያብ ነው። ምክንያቱም እንደዚህ ያልኩበት ምክንያት ምን መሰላችሁ? እዚህ ጋር ሄሉዬ ማለት ነው። አረገዝኩለ ልጅን በወዴ እዥ ያለው እርጉዝ ነው የስትለው፣ እዛ ጋር ደግሞ ልዩን ይሄን አላመት ድረስ ዋጋ ለእኔ ሁለት አመት ከፍላልኛለች። እሷን ይቅርታ ልጠይቃት ይገባል። በጣም ለእኔ ብዙ ዋጋ ከፍላልኛለች ያላትን ሴት በቀላሉ ገፍትሮ ወደ ሄሉ ጋር ሄደ። አስባችሁታ። ለዛ ነው ለያብ የሴቶች ህይወት ለሱ ቀላል ያልኩት። እዛ ጋ ደግሞ እንዳልክ ደግሞ አሁንም ድረስ ሄሉን እየጠበቃት ነው። እንደዚህ ስል ግን ቤተሰቦች ኔ ሄሉ የእንዳልክ ትሁን አትሁን እያልኩ አይደለም። ምክንያቱም እዚህ ጋር አሁን እኛ ሄሉ የእውነት አርግዛ ከሆነ የእንዳልክ ትሁን የማለት አቅሙም የለንም በዚህን ሰዓት። ምክንያቱም እርጉዝ ነኝ ለያብ አርግዣለው፣ አባት ላረገው ነው አይኑ ባይኑ ላሳየው ነው እያለች ነው። ስለዚያ እኛውን ለእንዳልክ ትሁን ሄሉ የእንዳልክ ትሁን የምንልበት አቅም የለንም አሁን ላይ ማለት ነው። ምክንያቱም ለያብ አርግዣለው፣ ለልጅ አባት ልትሆን ስላለችው ማለት ነው። እንዳልክ ግን እውነት ለመናገር አሳዘነኝ። የእውነት አሳዘነኝ። እንደ ሰው ሳስበው ያጠፋው ጥፋት ከዚህ በፊት እሱን ማንሳት አልፈልግም እንዳለ ሆኖ አሁን ላይ ግን አሁንም ድረስ ሴቶች አሁን አሁን እንኳን ሴት ልጅ በሕይወቱ መታ ወድጃለሁ እንዳልክ ስትለው በፍጹም ልወድሽ አልችልም ላፈቅርሽ አልችልም፣ ምክንያቱም ሄሉን ነው እኔ ያፈቀርኩትም የወደድኩትን ሄሉን ነው ሄሉን ነው መጠብቀው ብሎ እስካሁን እንግዲህ፣ እንዳልክ ሄሉን የሚጠብቀው ማለት ነው። ቤተሰቦች አይገርምም? በዚህ አጋጣሚ ግን እንደኔ ግን ማለት ነው ሄሉ እንዴት አስችሎ አዝም አለች እስካሁን? እንዳልክ እየመጣ በዛ በሚያማምር ቴክስቶቹ ለሄሉ መልእክት ይልካል። ግን እንዴት አንድ ቀን ሳታገኘው በዚህ ልክ ልቦ አደነደነ። ሄሉ የእውነቴን ነው አጥፍቷል እኮ አላጠፋም አይደለም ግን ቢሆንም እንዴት ቢያንስ እንኳን የፍቅር ግንኙነት እንኳን ባይሆን እንኳን እንዴት አጠገቡ እንዴት አልተገናኙም አንድ ቀን? ሁሌ ቪዲዮ ይሰራል ሄሉን ለጥፎ ሄሉን እንዳገኛት መስሎ አንዳንዴ ቪዲዮ ይለጥፋል። ይቅርታ ሁሌ ያልኩኝ ያው እንዳልኩ ሁሌ ስለማይመጣ ማለት ነው እና አንድ ቀን እንኳን እንዴት ሄዳ አላገኘችውም፣ እንዴት ላገኘህ አላለችውም። የእውነቴን ነው ምላችሁ ቤተሰቦች፣ በዚህ ልክ ብዬ ሳስብ በጣም ነው የሚገርመኝ። አሁን ላይ ደግሞ የእንዳልኩ ሁኔታ ሳየው ከሄሉ ውጭ እኔ ማፍቀር አልችልም፣ ከሄሉ ውጭ መውደድ አልችልም። የወደድኳትም ያፈቀርኳትም የገፋዋት ሴት ሄሉ ናት በማለት አሁን ድረስ ሄሉን እንደሚጠብቃት ነው እንዳልክዬ። ይበቃል፣ ህይወት ይቀጥላል፣ አባቴ ህይወት ይቀጥላል። እንግዲህ ሄሉን እንደምታት ነው፣ እንደምታት ነው። እርጉዝ ነኝ ብላለች። ስለዛ አሁን የእንዳልክና የሄሉ ነገር እኮ ቤተሰቦቼ፣ አሁን ላይ እውነት ሆኖ ሄሉ አርግዛ ከሆነ የእውነት ቤተሰቦቼ፣ ምክንያቱም የእንዳልክና የሄሉ ነገር ማይሆን ነው። እኛም ሄሉ ለእንዳልክ የምንለው ነገር አብቅቷል። ምክንያቱም እርጉዝ ነኝ ብላለች። አርግዣለሁ ላይ አበላለች። ስለዛ አሁን ያብን የራሱ አድርገዋለች። ያብ ግን የሚገርምልሽ ነው የእውነት የሚገርም ልጅ ነው። የሚጽፋቸው ጽፎች ራሱ አሁን ላይ ብታዩ እኔ የእሷን አንጀት ነው የእኛን አንጀት ለመብላት ነው ያ ማለት ነው። የልጅ እናት እማዬ የኔ የኔ ውድ ቁኑ እናቴ። ሼር ሲደረግም በእንደዚህ አይነት ነገሮች ነው ሼር የሚደረጉት እና እንዴ እንደዚህም ይቻላል። እንዲ ያልኩኝ የእውነቴን ነው የምላቸው ቤተሰቦቼ ና በዚህ አጋጣሚ ቅመሞችዬ በሰው ደስታ የምትደሰቱ። ሲያዝኑ አብራችሁ የምታዝኑ በተለይ ሄሉ ስትከፋ በጣም ብዙዎቻችሁ ትከፋላችሁ። እና ና እንግዲህ እችን የመሰለች ቆንጅዬ ልጅ ለያብም ለሄሉም አንድ ላይ የሚያሳቅፉት እነሱ ናቸው ቅመሞች፣ እየኮ ልጅ መስጠት ይችላሉ፣ እንደው ማፋቀር ይችላሉ። ደስ ስትሉኮ በቃ ምኞታችሁ ማፋቀር፣ ልጅ መስጠት ለምትወዱት ሰው እን እኔ ምንም አለለሙ የእውነት እንደው ፈጣሪ ልባችሁ መሻት ይፈጽምላችሁ። ለምንድን ነው እንደዚህ ያልኩት? ምኞታችሁ ሁሉ መልካም መልካም ነገር ስለሆነ ነው። የምትመኙት ነገር ሁሉ ለምትወዱ ሰው ከራሳችሁ አስፈልጣችሁ ለምትወዱ ሰው መልካም መልካምን ነገር ስትመኙ እንደው አቀናብራችሁም ስታመጡ ሳይ በጣም በየቲክቶክ የእኔ ምስኪኖች ይመቻችሁ። ለማንኛውም ማለት ነው እና ለዛሬ እንግዲህ የመጣሁበት ነገር እንደው ያብ ነገር ግርም አለኝ፣ የእውነቴን ነው። እና እዛ ጋ ደግሞ ልዩ ያዙኝ ንቀቁኝ ጀምራለች። ማታ አይታችኋል አደለ? ልዩ ያመጣችሁ ታሪክ ልጁ ያንተ አደለም፣ ሄሉንና ያብን ለማለያየት አሁንም ነበረ ልዩ ቢቻላት ማለት ነው እና ልዩዬ እንግዲህ ነይ ብሎ በገመድ ሳብ እስከሚያረግሽ እንግዲ እንግዲህ ዳርሽን ጠብቀሽ መጠበቅ ነው። እንግዲህ ያው ስለሚወዱት ሴቶቹም ያ ወደ እነሱ አሁን ኬሉ ጋር ምናልባት ነው ያልኩት እኔ የሆነ ክፍተት ተፈጥሮ ሄ ችኛዋን ልዩዋን ነይ ቢላት ትመጣለች። ረስታው ሁሉ ነገር ትውት ታደርገውና ትመጣለች። ከዛ የፍቅሪ አጠገብ እንዳደርሽ ፍቅራችንን እናጣጥምበት ትላለች። ልዩ ማለት ነው። ምክንያቱም ደግሞ ስለሚያፈቅሩት እኮ ነው ቤተሰቡ እ ፍቅር እውር አይደል? ስታፈቅሩ ሁለ ነገራችሁን ሽፍንፍን አይደል የሚያደርገው። እኔ ግን አንድ ነገር እርግጠኛ ሆኜ የምነግራችሁ አሁን ድረስ ማለት ነው፣ የእውነት አሁን ድረስ የሄሉ ማርገዝ አልተዋጠልኝም። እንደኔ አልተዋጠለ ሰው አለ? የእውነት አልተዋጠልኝም። ለምን እንደሆን አላውቅም። በቃ ሄሉ የአብስራን የራሷ ለማድረግ አስባ ነው እያልኩ ነው። ግን ደግሞ በውሸት ከሆነ አታደርገው፣ ምክንያቱም ተናግሯል እሱ የውሸት ከሆነ መቼም ይቅር እንደማይላት ማለት ነው።